በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜዎች ሰጣ ታውታላችሁ። በአፈሙዝ ግን በፍጹም እኛ ወታደሮች ነን። የአድዋ አርበኞች ልጆች ነን። ሰው በጉልበት ሊያሸማቅቀን አይችልም፣ ማንም ቢሆን። በሰላማዊ መንገድና በምርጫ ከሆነ ግን ህዝብ የወሰነበትን ነገር ለሰከንድም አናቅማማም፣ እንቀበላለን። አማራ ክልል ውስጥ ግጭት ሲፈጠር አማራ ክልል ገና ከውጊያ ወጥቶ አመት እንኳ ሳይሞላው መኪና ማቃጠል፣ አምቡላንስ ማቃጠል፣ ይሄ ትክክል አይደለም። አማራ ክልል ኢሹ ካለው በእንደዚህ መንገድ ተነጋግረን የምንችለውን መልሰን የማንችለውን ባካችሁ ይቅር በሉን ብለን እናልፋለን። ምን ያገዳድለናል? ትክክል አይደለም እሱ። ለዚህ ነው የግጭቱ ጉዳይ ከባድ የሚሆነውና እርሶ ከፈለጉ በአንድ ጊዜ ይፈቱታል። ችግር የለውም። ላልሹ እህቴ፣ እንደዛ ግን አይደለም። እዛ ፍላጎቶች አሉ። በውስጥ ያለው ብቻ ሳይሆን ከውጭ እኮ ይገዛል የሚገፋል። የተከፈላቸው ሰዎች ናቸው እኮ መቀየር አይችሉም። ዝም ብሎ ማድፈጥ ይችላሉ እንጂ መቀየር አይችሉም። የኛ ፍላጎት ሸኔ በአማራ ክልል ያለውም ሸኔ በኦሮሚያ ያለውም ሸኔ ህዝብ ከማገት ከመግደል ከመጥለፍ ከመዝረፍ ወጥቶ በሰላማዊ መንገድ ተነጋግሮ ትጥቁን አስቀምጦ ምርጫ ተወዳድሮ በሀሳብ አሸንፎ እነሱ እዚህ መጥተው እኛ እዛ ብንቀመጥ ምንም ችግር የለብንም እና በአማራ ክልል ተደጋጋሚ ጥሪ ያቅርበናል። አሁንም ክሩብ ፕሬዚዳንት፣ ክሩብ ምክትል ጠቅላይ ሚኒስትር እባካችሁን፣ በሰላማዊ መንገድ ገብቶ መነጋገር የሚፈልግ ሰው ካለ ይሄ ሁሉ የሃይማኖት አባት ምን ይሰራል? ጎንደር ያለው ሃይማኖት አባት ጎንደር ያለውን፣ ጎጃም ያለው ጎጃም ያለውን፣ ወሎ ያለው ወሎ ያለውን፣ ወለጋ ያለው ወለጋ ያለው ያስገባ። እንነጋገርና እንወያይና በእኛ አቅም ይመለስ ነገር ካለ መልሰን እማይመለስ ካለ ደግሞ ለህዝቡ ህዝቡ በሚሰማ መንገድ በዚህ ጊዜ ይመለሳል ብለን እንፈተዋለን እንፈተዋለን። ስልጣንም ከሆነ ሁለት ዓመት ከሆነ ምርጫ ደርሷል፣ ብዙ አያጣላም። እስከዛ ወደም ተደራጅቶ መመረጥ ነው እና ሰላም እኛ ስለማንፈልግ አይደለም። በየሰፈሩ አምጡና አወያዩና ይቅርታ ብለን ካሳም ካስፈለገ ካሳ ከፍለን እንታረቅ፣ እንስማማ፣ ችግር የለብኝም። ደስ ይለኛል። ሰላም ነው የምፈልገው። እንደዚያም ካላደረገ አማራ ለጥቃት ይጋለጣል። እዚህ ሰፈሩ ስንንጎዳጎድ ጎዳጎር ችግር ያጋጥመናል እና በውስጣችን ያለውን ጉዳይ ብንፈታ ጥሩ ነው። አሁን ለምሳሌ ስንዴ ዘንድሮ አማራ ክልል 250 ሺህ ሄክታር ነው ያቀድነው በጋ ስንዴ እስከ ባለፈው ወር የነበረኝ ሪፖርት መቶ ሺህ አይሞላም የታረሰው። ኦሮሚያ ክልል ሁለት ነጥብ አምስት ሚሊዮን የታቀደው ሄክታር ብዙ ጥፍ ይበልጣል። ባይዘወይ አሁን ኦሮሚያ ክልል ስንዴ አምርቶ አማራ ክልል ስንዴ ሲቸገር የአብይ ችግር ነው ካላችሁ ትክክል አይደለም። እኔ እኮ አምርቶ እያልኩ ነው። ምርጥ ዘሩን፣ ትራክተሩን፣ ገንዘቡን ለሁሉም እኩል ነው አግዘው እሺ ብሎ የሰራ አይተርፋል። ምን ዋጋ አለው? ያለው ይከስራል። የእምነት አባቶች እኮ በስፒከር የሚያስተምሩት ለሁሉ ነው። ሁሉ እኩል አይጾም፣ ሁሉ እኩል አይጸልይ፣ ሁሉ እኩል አይከተልም። ይመጣል ቸርች፣ ይመጣል መስጊድ፣ ይመጣል ይዘማል፣ እኩል አይከተልም። ለዚህ እኮ ነው በኋላም የሚከፈለው ሚንዳ እንደየ ሰው ስራ የሚባለው እና በዚህ ተለይቶ ሳይሆን ሰዎች ሰምቶ ለመከተል ባላቸው ሁኔታ የሚመጣ ስለሆን አማራ ክልል የመጨረሻ ምክሬ ይሄ፣ መንግስት የሚያመጣውን ችግር ለመከላከልና ለማለፍ ስራ እየሰራን ከተማችን እያሳመርን ሰላማችን የጠበቅን አይረባም መንግስት ብለን በካራችን እናባረው ችግር የለውም። ስራ እያበላሸን እያፈረስን ግን አይሆን ካገዛችሁን፣ እኛ በንጹህ ልብ አገራችንን ወደን ማገልገል እንፈልጋለን። ምንም የተደበቀ አጀንዳ የለንም። የአማረች ኢትዮጵያን ብቻ ማየት የምንፈልገው በንግግራችን በጽሁፋችን፣ በስራችን አንድ ቀን ተዛንፈን አናውቅም። መደመር ላይ ያነበቡት ነገር መሬት ላይ ያዩታል። አድዋ የሚያዩት እንዳለ መጽሐፉ ነው። ምንም ቤተ መንግስት ያለውም እሱ ነው። ንግግራችንም ስራችንም ንጹህ ነው። ምንዳችንም ከፈጣሪያችን ነው። የተለየ ፍላጎት የለንም። ከተቻለ ከተቻለ ኢትዮጵያ ከተወሰነ ዓመት በኋላ ለጅቡቲ ለሱዳን ለኬንያ መርዳት ብትችል እሱን ነው እኛ የምንፈልገው። እንኳን እርስ በእርሳችን ግን ወሬ ስትሰሙ እናንተ ለምሳሌ አድዋ ላይ ሊሆን ይችላል በሆነ ምክንያት ወሬ ስትሰሙ እንዳለ ያው ወሬ ከምታምኑ ቆይ፣ ላጣራ፣ እስኪ እስቲ ልየው ብላችሁ ካላመዛዘናችሁ በስተቀረ እኛ ወሬ እየሰማን ለዛ ምላሽ የሰጠን መቼ እንሰራለን? ልንሰራ እኳ እንዳያክዩት ነው መንገድ የለም ድልድይ የለምና፣ ብዙ ችግር ነው ያለው። ሰው ደግሞ ሁሉም እኩል አይሰራም። ቅድም ብላችሁታል። ከእኛ የሚጠበቀው ስራ እየሰሩ ማሳየት ነው። ንግግርም በንግግር መሻር አይቻልም። ስራ ፈቶች እንደፈለጉ ይናገራሉ፣ እኛ እንደፈለግን መናገር አንችልም። እና ከእናንተ የምፈልገው እባካችሁን ስትሰሙ አጣሩ። ይክፋም ይልማም መንግስት ነው፣ አግዙት፣ አግዙ፣ አብራችሁ ቁሙ በጎደለ እየተመካከርን የተወያየን እየሞላን እንሂድ። የሸፈቱ የወጡትን እንመልሳቸው። ሰው መግደል መዝረፍ የትም አያደርስም እና መክራችሁ የሚመለስ ሰው ካለ በመመለስ የሃይማኖት አባቶች የአገር ሽማግሌዎች ወጣቶችም እርዱን። የምንፈልገው እሱን ነው። እኛ ሰላም እንፈልጋለን። አማራ ክልል ጥይት አያስፈልግም። ትራክተር ነው የሚያስፈልገው። በጣም ብዙ ደግሞ ስራ አለን እዛ የምንሰራቸው እና ተባብረን አብረን ምንሰራ ጥሩ ነው። መንገድ መብራት ስልክ ጤና ትምህርት በሚመለከት በሪፖርት በጣም ብዙ ነገር አለኝ መናገር የምችለው ግን፣ ገና ስለሆነ ከጓደኞቻችን ጋር ተመካክረን አቅም በፈቀደ መጠን ለመመለስ ጥረት እናደርጋለን። ባለፈው እንዳነሳሁላችሁ እኛ የተቀበልነው መንግስት በዕዳ የተዘፈቀ መንግስት ነው። እዳ በእዳ ነው ደሞዝ መክፈል አይችልም። ባለፉት አምስት ዓመታት ዘጠኝ ነጥብ ዘጠኝ ቢሊዮን ዶላር ከፍተናል። እኛ እዳ ምን ማለት ነው? ሁለት ህዳሴ ሲሰራ ነበር ሁለት ህዳሴ አንድም ብር ግን አልተበደርንም። ኮመርሻሉ አሁን ያለው አያቀውም። ልጆቻችን ነገር ይገባቸዋል ምን ማለት እንደሆነ እና በእኛ በኩል የእናንተ ምክር ሰምተን አቅም በፈቀደ መጠን ሰላምን፣ ልማትን አምጥተን ከእናንተ ጋር በፍቅር መኖር ብቻ ምንፈልገው ከዚህ የተለየ አጀንዳና ፍላጎት ፍላጎቱ የለንም። እናንተ ግን ነገር እንዲገባችሁ አረጋ አደራጅና የተወሰነውን ኦሮሚያ ላክ ሄደው ይዩት ይመካከሩ። እዛም እኮ ሃይማኖት አባቶች አሉ፣ እዛም ሀገር ሽማግሌዎች አሉ። ተመካክረው ይዩት ይምከሩም፣ ችግራቸውን ይናገሩ። ስልጣን አካባቢም ችግር ካለ ዳታው በሙሉ አለ፣ ይዩት። ወሬ ውሸት ነው። ይሄ መንግስት የተሟላ ነገር እያመጣ ነው? በፍጹም ገና ብዙ ብዙ ብዙ ስራ ይጠበቅበታል። በውስጡ ያለውን ሌባ አጥርቶ አልጨረሰም እና በትብብር እንስራ፣ በምክክር እንስራ አንና ናቅ እንተባበር የሚሻለው እሱ ነው። ከዚያ ውጭ ያለው ሀሳብ ጥፋት ነው። ክልላችሁን አስቡ፣ አሳምሩ ለማለት ነው። አመሰግናለሁ።